የኢትዮጵያና ኤርትራ ፍጥጫ ቀጥሏል። ቀይ ባህርን ተንተርሶ በምስራቅ አፍሪካ ከባዱ ውጥረት እየነገሰ መጥቷል። በአፍሪካ ቀንድ፣ በቀይ ባህር፣ በናይል ተፋሰስ ዙሪያ ትርጉም ያለው ውይይት ለማድረግ ዝግጁ ነኝ ስትል ኤርትራም ተናግራለች። ኢትዮጵያ ወደ አደባባይ ይዘው የወጣችውና ዓለም አቀፍ አጀንዳ ያደረገችው የቀይ ባህር ጉዳይ ኤርትራን እንቅልፍ ማሳጥቷታል። የኤርትራው የውጭ ጉዳይ ሚኒስተር ሀገራቸው ብሔራዊ ሉዓላዊነቷን በጠበቀ ሁኔታ በጋራ ጉዳዮች ላይ በተለይም በአፍሪካ ቀንድ፣ በናይል ተፋሰስ፣ በቀይ ባህር ዙሪያ ትርጉም ያለው ውይይት ለማድረግ ዝግጁ እንደሆነች ተናግረዋል። ዝርዝር መረጃው እናስደምጣቸዋለን። የአሰብ ወደብ ጥያቄውን በየትኛውም መነጽር ትክክል እንዳልሆነ ለመቀላመድ መሞከር ባንዳነት ነው ሲል የመከላከያ ሚኒስቴር መልእክቱን አስተላልፏል። የኢትዮጵያ መከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ የአሰብና የቀይ ባህር ጥያቄ ትክክል እንዳልሆነ መቀላመድ በአንዳነት ነው ብሏል። ሚኒስቴር መስሪያ ቤቱ ቅዳሜ መስከረም 17 ቀን 2018 ዓ.ም ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባሰፈረውና በፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህርና የአሰብ ጉዳይ ከሶስት አስርት ዓመታት በላይ ኢትዮጵያኖችን ህመም ሆኖ የታላቅ አገርነቷን ክብር አሳንሷል። የጂኦፖለቲካ ብሔራዊ ወሳኝ ጥቅሟንም ቀምጧታል ብሏል። የመከላከያ ሚኒስተር በይፋዊ የፌስቡክ ገጹ ላይ ባሰፈረው በዚህ መልእክቱ ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማያቅማማ ገልጿል። የመከላከያ መልእክት በስፋት የምናስደምጣችሁም ይሆናል። የተቃውሞ ማዕበል በእስራኤል ላይ። በጀርመን ከ50 የሚበልጡ ዜጎች እስራኤልን በመቃወም ሰልፍ ማካሄዱ። ሰልፎ የተካሄደው በበርሊን ከተማ ሲሆን በጋዛ የሚፈጸመው የጦር ወንጀል እንዲቆም ጠይቀዋል ተብሏል። እስከ መጨረሻው አብራችሁን ስትቆዩ ሙሉ መረጃው እናስደምጣችኋለን። ሰላም ጤና ይስጥልን፣ ክቡራትና ክቡራን፣ በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮች እንደምን እንደምንቆያችሁን ከዚህ በላይ ባጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ እንጋብዛለን። ወደ መረጃዎቹ ማለፍን፣ በአፍሪካ ቀንድ፣ በቀይ ባህር፣ በናይል ተፋሰስ ዙሪያ ትርጉም ያለው ውይይት ለማድረግ ዝግጁ ነኝ ስትል ኤርትራም ትደምጣለች። በአሜሪካ የስቴት ዲፓርትመንት መስሪያ ቤት ፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ የሆኑት አሳድ ቦሎስ አሜሪካ ኒውዮርክ በተባበሩት መንግስታት ጉባኤ ላይ የሚገኙ ሲሆን፣ ከተለያዩ ሀገራት ተወካዮች ጋር እየመከሩም ነው። ትናንትና ከኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌ ጋር ውይይትም አድርጓል። ከትናንትና ውይይት አንዱ ኢትዮጵያ ወደ አደባባይ ይዛው የወጣችውና ዓለም አቀፍ አጀንዳ ያደረገችው የቀይ ባህር ጉዳይ ይገኝበታል። የኤርትራው የውጭ ጉዳይ ሚኒስትር አገራቸው ብሔራዊ ሉዓላዊነቷን በመጠበቅ ሁኔታ በጋራ ጉዳዮች ላይ በተለይም በአፍሪካ ቀንድ፣ በናይል ተፋሰስ፣ በቀይ ባህር ዙሪያ ትርጉም ያለው ውይይት ለማድረግ ዝግጁ እንደሆነችም ተናግረዋል። ኤርትራ ለቀጠናው ሰላም፣ ዘላቂ ልማት ቁርጠኛ መሆኗን የገለጹት ሳህሌ ከአሜሪካ ጋር ትብብር ለማድረግ የተፈጠረውን እድል ሀገራቸው በደስታ እንደምትቀበለውም አመልክተዋል። የአሜሪካው ከፍተኛ ባለሥልጣን ማሳድ ቦሎስ ሀገራቸው አሜሪካ ለዓለም አቀፉ ንግድ ደህንነትና ጸረ ሽብርተኝነት ጥረቶች ወሳኝ በሆነ ቀጠና ውስጥ ውይይትና መግባባት ለመፍጠር ጽኑ ፍላጎት እንዳላትም አስምረውበታል። ውይይቱ በአሜሪካና ኤርትራ ግንኙነት ላይ አዲስ ምዕራፍ ለመክፈት መንገድ የሚጠርግ እንደሆነ ይህም በንግድ በኢንቨስትመንት፣ በመሰረተ ልማት፣ በትራንስፖርት ግንኙነትና ደህንነት አጋርነት ላይ ለውይይት በር ሊከፍት የሚችል እንደሆነም አመልክቷል። የቆዩ ችግሮችን ገንቢ በሆነ ማዕቀፍ ውስጥ ለመፍታት የሚያስችልም ጠቁሟል። ሁለቱ ወገኖችም በሚቀጥሉት ወራት ግንኙነታቸውን ለመቀጠል መስማማታቸው ውይይታቸውን ቋጭተዋል። የአሜሪካ ስቴት ዲፓርትመንት መስሪያ ቤት የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ የሆኑት አሳድ ቦሎስ ከቀናት በፊት እዚህ ኢትዮጵያም ነበሩ። በጠቅላይ ሚኒስተር ጽህፈት ቤት ተገኝተውም ከጠቅላይ ሚኒስተር ዶክተር አብይ አህመድ ጋር በርካታ ጉዳዮች ዙሪያ ውይይት አድርገውም ነው የሄዱት። መረጃችን እንደቀጠለ ነው። የአሰብ ወደብ ጥያቄን በየትኛው መነጽር ትክክል እንዳንሆነ ለመቀላመድ መሞከር ባንዳነት ነው ሲል የመከላከያ ሚኒስተር አስታውቋል። የኢትዮጵያ መከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ የአሰብና የቀይ ባህር ጥያቄ ትክክል እንዳልሆነ መቀዳመድ ባንዳነት ነው አለ። ሚኒስተር መስሪያ ቤቱ ቅዳሜ መስከረም 17 ቀን 2018 ዓ.ም ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባሰፈረው በፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህርና የአሰብ ጉዳይ ከሶስት አስርት ዓመታት በላይ የኢትዮጵያ ሕመም ሆኖ የታላቅ አገርነቷን ክብር አሳንሷል። የጂኦ ፖለቲካ ብሔራዊ ወሳኝ ጥቅሟንም ቀምቷልም ብሏል። የኢትዮጵያን ብሔራዊ ጥቅም ስለማረጋገጥ የሚያትተው የመከላከያ ሚኒስቴር መልእክት የኢትዮጵያ ወታደሮች የቀይ ባህርን ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶናልም ብሏል። የመከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ ባሰፈረው መልእክት መልክቶ ሰራዊት ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማያቅማማም ገልጿል። ጳጉሜ 4 ቀን 2017 ዓ.ም የተመረቀውን የእዳሴ ግድብ መጥቀስ የቀይ ባህር ጉዳይም ሆን የሚሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙንም አሳውቋል። በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄን በየትኛውን መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የማያነሳ መንኪዮ ሊኖረው አይችልም ሲል መከላከያ ሚኒስተር መልእክቱን አስተላልፏል። ጠቅላይ ሚኒስተር አብይ አህመድ ከህዳሴ ግድብ መጠናቀቁን አስመልክቶ በብሔራዊ ቴሌቪዥን በተላለፈው ውይይታቸው ለቀይ ባህር ከ30 ዓመት በፊት በኢትዮጵያ እጅ እንደነበረ ጠቅሰው ስህተቱ ነገ ይታረ ማለታቸውም ይታወሳል። ጠቅላይ ሚኒስተር አብይ በዚህ ውይይታቸው ላይ ቀይ ባህር እኮ የዛሬ 30 ዓመት እኛ እጅ ነበር። ቀይ ባህር የዛሬ 30 ዓመት የትናንትና ታሪክ ነው። የተፈጠረ ስህተት ትናንትና ነው ነገ ይታረማል፣ ብዙ ከባድ አይደለም ነበርም ያሉት ጠቅላይ ሚኒስትር አብይ አህመድ ጳግሜ 4 ቀን 2017 ዓ ም በተመረቀው የኢትዮጵያ ህዳሴ ግድብ ግንባታ ዙሪያ ባደረጉት ውይይት ላይ የሺ ዓመት የአባይ ታሪክ እንደተቀየረ ሁሉ የኢትዮጵያ የባህር በር ያጣችበት ሁኔታም እንደሚስተካከልም ተናግረዋል። ኢትዮጵያ ባለፈው ሳምንት ለ66 ከፍተኛ ወታደራዊ መክንኖች የወታደራዊ ማዕረግ እድገት የሰጠች ሲሆን ይህንንም በማስመልከት ኢትዮጵያ የዜና አገልግሎት ማብራሪያ የሰጡት የሚኒስተሩ ቃል አቀባይ ብርጋዴር ጀነራል ጌትነት ሰራዊቱ እንደ በውሃ የመጠቀም መብትና የወደብ ጥያቄ ያሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ለሚችል የደህንነት አጣብቂኝ መዘጋጀት አለበትም ብሏል። ኤርትራ ነጻነቷን ስታገኝ ከቀይ ባህር የተነጠለች ኢትዮጵያ ከጥቂት ዓመታት በፊት ጠቅላይ ሚኒስትር አብይ አህመድ በቀይ ባህር በኩል የባህር በር የማግኘት ፍላጎት እንዳላት ይፋ ካደረጉ በኋላ በኤርትራ በኩል ስጋትም ተፈጥሯል። ጠቅላይ ሚኒስትር አብይ ስለ ባህር በር እና ስለ ወደብ ያሳዩት ፍላጎትና ያደረጓቸው ንግግሮች የኤርትራ ባለስልጣናትንም አላስደሰተም። በሰሜን ኢትዮጵያ ጦርነት ወቅትም ጦሮቻቸውን በጋር ያዘመቱት የኢትዮጵያና ኤርትራ ግንኙነታቸው የቀዘቀዘው የፕሪቶሪያውን ስምምነት መፈረምን ተከትሎም ነው። ጠቅላይ ሚኒስትር አብይ የባህር በር ለኢትዮጵያ የህልውና ጉዳይ ነው ማለታቸውን ተከትሎ ደግሞ ሁለቱ ሀገራት ግንኙነት የበለጠ ሻክሯል። ከዚያም በኋላ ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር መፍጠሯን ተከትሎ ውጥረቱም ተባብሷል። ከዚህ ቀደም የባህር በር ጉዳይ የህልውና ጉዳይ ነው ያሉት ጠቅላይ ሚኒስትር አብይ ኢትዮጵያ ለቀይ ባህር ስትል የመዋጋት ፍላጎት እንደሌላት ተናግረው ነበር። ኤርትራ ግን በተቃራኒው ኢትዮጵያ በጠባጫሪነት የወነጀለች ላይ ሲሆን ፕሬዚዳንት ኢሳያስ ሉዓላዊ ባህር በር ማግኘት የሚለው ትኩረት መሳቢያ ሌላ ጂኦፖለቲካዊ ገጽታዎች አሉት በማለት እዚህ ግድየለሽ ጀብደኝነት ጀርባ ሌሎች ኃይሎች አሉ በማለት ከሰውም ነበር። አብይ አህመድ በቅርቡ ባደረጉት ንግግርም ኢትዮጵያ የመልክዓ ምድር እስረኛ ሆና ትቀጥልም ማለታቸውም ይታወሳል። ኢትዮጵያ የባህር በር ማግኘት ጉዳይ አይቀሬ መሆኑን የተናገሩት አብይ አህመድ አገራት በፈጠነ ጊዜ ራሳቸውን ለድርድር ዝግጁ እንዲያደርጉም አሳስቧል። ኢትዮጵያ በአፍሪካ ትልቅ ግን የባህር በር የሌላት ሀገር የሆነችው ከ30 ዓመት በፊት ኤርትራ ነጻ መውጣቷን ተከትሎም ነው። ከዚያም በኋላ አገሪቱ ለገቢና ለውጭ ንግዶች የትንሿን ጎረቤት አገር ጅቡቲን ወደ መጠቀም ላይ ትገኛለች። መረጃችን እንደቀጠለ ነው። የተቃውሞ ማዕበል በእስራኤል ላይ። በጀርመን ከ50 ሺህ የሚበልጡ ዜጎች እስራኤልን በመቃወም ሰልፍ አካሂዱ። ሰልፉ የተካሄደው በበርሊን ከተማ ሲሆን በጋዛ የሚፈጸመው የጦር ወንጀል እንዲቆምም ጠይቋል ተብሏል። ሰልፍ ውስጥ በጥብጥ እንዲያመራ 1800 ፖሊሶች መሰማራታቸውን የከተማው ባለሥልጣናት ተናግረዋል። ከቅርብ ጊዜ ወዲህ በአንዳንድ የአውሮፓ አገራት ጸረ እስራኤል የተቃውሞ ሰልፎች በተደጋጋሚ እየተደረጉም ይገኛሉ። ዩናይትድ ኪንግደም፣ ፈረንሳይ፣ ፖርቹጋል ባሳለፍነው ሳምንት ለፍልስጤን በይፋ እውቅናን መስጠታቸውም የቅርብ ጊዜ ትውስታ ነው። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን፣ ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርጎ እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስም ያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኛለሁ።